በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት እሱ ግን ሌሊት መጥቶ ይማር የነበረው መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ከወገኖቹ በጣም ልዩ ሰው ነው። በዚህ ይደነቃል ማለት ነው። በይሉንታ ምክንያት ድንግልናቸውን አጥተዋል። በይሉንታ ምክንያት የዚህ ዓለም ባለጠጎች በወርቅ ያጌጣሉ ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም። አይደል እንደ ያለንን እውቀት እግዚአብሔርን ለመፈለግ እንጠቀምበት። ወገኖች ያለንን ሀብት እግዚአብሔርን ለማግኘት እንጠቀምበት። ወደ እግዚአብሔር ልባችንን እንዳናቀርበው በዓለም ውስጥ በጣም ብዙ ነገሮች ከልክለው ሊሆን ይችላል። ግን እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። እንደ ኒቆዲሞስ ሶስት ነገሮችን እናድርግ። አንደኛው በስማ ወልዶ መንፈስ ቅዱስ አህዶ አምላክ ሰላም እግዚአብሔር ከሁላችን ጋራ ይሆን እግዚአብሔር የሚወዳችሁ እግዚአብሔር ቤተሰቦች የመቤታችን የቅድስ ድንግል ማርያም ልጆች በያላችሁበት እግዚአብሄር ሰላም የደረሳችሁ እንዳመንሰነበታችሁ ይህ እንደተለመደው እንግዲህ በየሳምንቱ የሳምንቱን መርሃ ግብር ይዘን የምንቀርብበት ሰአት ነው በጉባኤ አቅሊሲያ ዩቲብ የምትከታተሉት ትምህርት ነው ማለት ነው እንግዲህ አጠር አድርገን ይሄ ሳምንት ምንድን ነው የሚለውን ለመግለጽ ያክል ነው በዚህ ዝግጅታችን የመጣ ነው። እንግዲህ በዚህ ዝግጅታችን ላይ እንደተለመደ ሁሉ ወቅቱ ዛሬ ኒቆዲሞስ አይደል? ከደቀ መዛሙርቱ መካከል ልዩ የሆነውና ከፈሪሳውያን መካከል ተለይቶ መጥቶ ወንጌልን ይማር የነበረው ክርስቶስን እንደ መምህርነት ይጠይቀው የነበረውን ኒቆዲሞስ የሚባለውን ሰው ስለሱ ሕይወት የምንማረው ነው እንግዲህ የዛሬው ወንጌል ማለት ነው። በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ጀምሮ ያለው ነው። እንግዲህ ዛሬ የሚነበበው የሚገርማችሁ ከዚህ በፊት ከአነበብናቸው ወንጌሎች ሁሉ ለየት የሚለው ይሄ ምንድን ነው? አንድ ከፈሪሳውያን መካከል የሆነ አንድ ታላቅ መምህር ከክርስቶስ ሊማር መጥቶ በጥያቄና መልስ ክርስቶስ ያስተማረውን ትምህርት ነው እዚህ ላይ ይዞ የምንመለከተው ማለት ነው። በዚህ አንቀጽ በጣም ልዩ የሆነ ትምህርት ያስተማረው መድኃኒታችን ኢየሱስ ክርስቶስ አንቀጸ ጥምቀትን ነው። ወይም ደግሞ ምስጢረ ጥምቀትን የገለጠለት ለዚህ ኒቆዲሞስ ለሚባል ደቀ መዝሙር ነው ማለት ነው። ሳምንቱም የተሰየመው እንግዲህ በዚህ ደቀ መዝሙር ነው፣ ኒቆዲሞስ በሚባለው ሰው ነው የተሰየመው። ይህን ሰው ልዩ አድርጎ ያነሳበት ምክንያት ምንድን ነው? ሁለት ምክንያቶች ይጠቀሳሉ። አንደኛው ይሄ ሰው ይመጣበት የነበረው ሰዓት ነው። ሌሊት ሌሊት ይመጣ የነበር ነው ዞራቢው ቀድሞ ሌሊተ ነው የሚለው፣ ሌሊት ሌሊት ይመጣ የነበረ ሰው ነው። በኋላም መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርደው ከቀበሩት ሁለት ሰዎች መካከል አንዱ ይሄ ደቀ መዝሙር ወይም ይህ ኒቆዲሞስ የተባለው ሰው ነው የነበረው ማለት ነው። የአንዱ ምክንያት ነው እንግዲህ በልዩነት እንዲነሳ። ሁለተኛው ደግሞ መላኮ ሙል አይሁድ ነው የሚለው የአይሁድ ነጋድ ራሳቸው ወይም ደግሞ የአይሁድ አለቃቸው ነበረ ነው የሚለው ይሄ ሰው ጽድቅን አጥብቆ ይፈልግ የነበረና እውነትን ፍለጋ አጥብቆ ከወገኖቹ ጋር ሳይቀር ይከራከር የነበረ ሰው እንደሆነ በሌላ ምዕራፍ ላይ ተገልጦ እናነበዋለሁ በዮሐንስ ወንጌል ምዕራፍ ሰባት ላይ ስንመለከት ምንድ ነው የሚለው ኦሪት ክሙኑ ትኩንን ለሰብዛይን በለሂት ትወቅድመ ይላል አይሁድ በጅምላ ነው በክርስቶስ ላይ ይፈርዱበት የነበረው ይሄማ በደለኛ ነው እያሉ በደሉን አያውቁትም ግን ይህማ በደለኛ ነው ጻድቅ ሰው ሊሆን አይችልም የሚል ድምዳሜ ይሰጡ ነበር ይህ ሰው ግን እንደዚ አይልም ኦሪታችሁ እንዲህ ሰውን በከንቱ ትፈርድበታለች ወይ ዝም ብላ ትበይናለች ወይ እያለ ከእነሱ ጋር ሳይቀር ይከራከር ነበር እንደውም ጉባኤው በእሱ ቃል ተፈታ ነው የሚለው ወገቡ ኵሉ ለላህዱ ውስተ ቤቶሙ ከመ የሐትቱ መጻሕፍተ ይላል መጻሕፍትን የመረምሩ ዘንድ እያንዳንዳቸው ወደ የቤታቸው ገቡ ነው የሚለው እና ከዛ በኋላ አይሁድ ራሳቸው ወደ ራሳቸው ተመልሰው መጻሕፍትን እያገላበጡ እንዲያጤኑ ያደረጋቸው ሰው ነው ማለት ነው እና ስለ ክርስቶስ ሲናገር ወይም ደግሞ እውነትን ፍለጋ ያለው እምነት በጣም ጽኑ ነው። ስለ ክርስቶስም የመሰክረው ልክ እንደዚህ እንደዚህ ባለ ምስክርነት የተገለጠ ከእነሱ መካከል ወይም ከፈሪሳዊ መካከል ማንም የለም። ኒቆዲሞስ ነው የተገኘ የመጀመሪያው ሰው ማለት ነው። ለዚህ ነው እንግዲህ ይሄ ሳምንት በልዩነት በእሱ ስም ለመሳ ለመሳይም ችሏል ማለት ነው። ይህ ሰው ምን አይነት ሰው እንደነበረ ተመልከቱት። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ይህ ሰው በጣም የተማረ ሰው እንደሆነ እንደነበረ ገልጦታል። አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር ብሎ አንተ የእስራኤል መምህራቸው ነህ ብሎ ነው የገለጠለት፣ ክብሩን የገለጠው ማለት ነው። እና ጸሐፊው ዮሐንስም በእርግጥ መላኮሙ ለአይሁድ ብሎታል፣ የአይሁድ አለቃ ብሎታል። አሁን በዮሐንስ አገላለጥ ባለስልጣን ነው፣ በክርስቶስ አገላለጥ ደግሞ ሊቅ ነው፣ ወይም የተማረ ነው ማለት ነው። ክርስቶስ ሊቅነቱን ገለጠለት። ዮሐንስ ወንጌላዊ ደግሞ ዋህሎ አዶቢሲም ፈሪሳውያን ዘስሙ ኒቆዲሞስ መላኮሙላ አይሁድ ይላል። አይሁድ ከፈሪሳውያን ወገነ የሆነ የአይሁድ አለቃ ብሎ ሹመቱን ገልጦለታል ማለት ነው። ትምህርቱን ደግሞ ኢየሱስ ክርስቶስ ራሱ ገልጦታል። ስለዚህ ሁለቱም የነበረው ሰው ነው ማለት ነው። ይሄ ሁሉም ኖሮት ግን ወደ ክርስቶስ የመጣ ሰው ነው። ለሰውም በጣም የሚያስገርመው ሰው፣ ሊቃውንቱ በዚህ ሰውዬ ይገረሙበታል። ምን ብለው ከተባለ፣ ይሄ ሰው መላካ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። ከፈሪሳውያን አንዱም እንኳን ምናልባት በኋላ ቅዱስ ጳውሎስ ይመጣ ካልሆነ በስተቀር ከፈሪሳውያን አንዱም እንኳን ከዚህ ሰው ወይም ከዚህ ብላቴና የ30 ዓመት ጎልማሳ ሆኖ ስለሚታያቸው ማለት ነው ክርስቶስን ሊማር የፈቀደም አንድም የለም። አንዳንድ ቀን እንኳን ጉባኤው ላይ ሕዝቡ በዝቶ ከማየታቸው የተነሳ ሊታዘቡ ይመጡ ነበርና ሲመጡ እንኳን ምንድን ነበር የሚሉት? ማየት ያምር ዝንቱ መጽሐፍ ዘይ ማህሩ ምን ይሄ ማንም ሳያስተምረው ይሄ ሰው መጽሐፍን እንዴት ሊያውቅ ቻለ? የሚል የትዝብት ጥያቄ ነው። ይጠያየቁ የነበረ እርስ በርሳቸው እንጂ አንዱም እንኳን ለመማር ወደ ክርስቶስ የቀረበ የለም። ከወገኖቹ በጣም ልዩ ሰው ነው። በዚህ ይደነቃል ማለት ነው። በዚህ ይደነቃል። የአምሳ ዓመት፣ የስልሳ ዓመት ሽማግሌ ሆኖ ከዚህ ጎልማሳ ይማራል። እስከ ዛሬ ድረስ ትምህርት አልተካተተለትም ማለት ነው። ይሉኛል ሳይል፣ በእውነቱ ይሉኝታን ሁሉ ጥሎ ነው የመጣው ኢሉንታን ሁሉ ትቶ ሽሮ ነው የመጣው። ይሄ ሰውና በጣም የሚገረሙበት ለዚህ ነው ሊቃውንቱ ያደንቁታል ማለት ነው ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቸስ ሌሊት የረፍት ጊዜ አይደለ። በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት ባሉበት ሀገር ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ሌሊት እንግዲህ ሲመሽ ሕዝቡ ሁሉ ይበተኑ ነበር የሚለው ከጴጥሮስና ከሌሎቹ ደቀ መዛሙርት በስተቀር ክርስቶስ ባደረበት የሚያድር ማንም የለም። ክርስቶስ የሚያድርበትም ቦታ ስታዩት ደግሞ የአይሁድ አለቃ የሆነ ይሄ ሰው መጥቶ ያድርበት ዘንድ በእውነቱ እንደ ውርደት አያስቆጥርም። በዚያ ዘመን ከፈሪሳውያን አንዱ እዛ ኤሊዮን ዋሻ ውስጥ ያደር ዘንድ እንደምን ቻለ፣ እንደምን ሳመነበት የሚለውን ስታዩ ጥበብን ፍለጋ የማይሆኑት ነገር እንደሌለ ትመለከታላችሁ። የዚህ ዓለም ባለጠጎች በወርቅ ያጌጣሉ። ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም። አይደል እንዴ? ሂደው ቆፍረው አምጥተው ያጌጡ ባለሀብቶችን ልናገኝ በፍጹም አይቻለ። ነገስታት በወርቅ በታነጸ ቤት ውስጥ ይኖራሉ አይደል። ድሆች ደግሞ የመቃብር ጉድጓድ ውስጥ የወርቅ ጉድጓድ ውስጥ ገብተው ወርቁን ቆፍረው አዘጋጅተው ያመጣሉ፣ ለባለጸጎች ለነገስታቱ ማለት ነው። ይሄ ወርቅ ከየት እንደመጣ ነገስታቱ አያውቁም። ኒቆዲሞስ እንዲህ አይነት ሰው አይደለም። ጥበብ ያለችበት ቦታ ድረስ ሂዶ ፈልጎ ሊያመጣት የሚፈልግ ሰው አይነት ሰው ነው። ጥበብን የተጠማ ሰው ነው። እውቀትን የተጠማ ሰው ነው። እውነትን ፍለጋ ላይ ያለ ሰው ነው። በጣም የሚገርም ሰው ነው። ይህ ሰው ስትመለከቱት ህይወቱ ማለት ነው እና ክርስቶስ ደግሞ ያድር የነበረው ኤሌን ዋሻ ውስጥ እኮ ነው ደብረ ዘይት እኮ ነው የሚያድር የነበረው። ይሄ ማለት አስቡት የባህታዊ ስፍራ ነው እንጂ አለማውያን ሊያድሩበት የሚችሉ አይደለም። ቀን በህዝብ መካከል ሲያስተምር ይውላል። ቀን በገሌላ ባህር ላይ በጀልባ ሲመላለስ ይታያል። ቀን የሞቱትን ሲያነሳ የታመሙትን ሲፈውስ እንመለከተዋለን። ቀን ሁሉም ይከተለዋል። ምክንያቱም ቀን ላይ የሚውለው በከተማ ስለነበረ ነው። ማታ ግን እንደዛ አይደለም። የሚያድርባት የነበረችው ጠባቧ ይሄ ሊሆን ዋሻ ናት። ይሄ ሰው እዛ ነው የሄደው። ተመልከቱት፣ እንዴት አይነት ሰው እንደሆነ እንዴት አይነት ሰው እንደሆነ እና ለዚህ ነው ኒቆዲሞስን በቤተ ክርስቲያናችን የምናከብረው እና የሚደነቀውም ሊቃውንቱ መተርጉማኑ የሚያደንጉት የሚያደንቁት ከዚህ የተነሳ ነው። እነዚህ ሁሉ ነገሮች ክብሩን ሳይቀንሱበት፣ እነዚህ ሁሉ ነገሮች ምክንያት ሳይሆኑ፣ በዛውም ላይ ደግሞ ሌሊት ቀን ቀን ሲፈርድ ይውላላ ቀንቀን ባለጠጋ ነው ሲያበድር ይውላል። ቀንቀን የተማረ ነው ለጠየቁት ሁሉ መልስ ሲሰጥ ይውላል። ስለዚህ ምን አደረገ? ያለችውን ጊዜ ግን እውነትን ፍለጋ ተጠቀመባት ማለት ነው። ይህ ሰው ይህን ሁሉ ታምራት ያደረገ ይህ ሰው በባህር ላይ በደረቅ እንደሚሄድ ሰው ሆኖ የተራመደ ይህ ሰው ያለ ጀልባ በባህር ላይ መራመድ መሻገር የሚችል ከሆነ ማን ነው እሱ? ይህ ሰው አምስት እንጀራ ኖሮት ለአምስት ሺህ ሰው ማብላት የቻለ ነው ማን ነው እሱ? እሱን ፍለጋ ነው የሄደው ማለት ነው፣ እግዚአብሔርን ፍለጋ ስለዚህ በጣም የሚደነቅበት ምክንያት ይህ ነው። ኒቆዲሞስ የተወደዳችሁ እግዚአብሔር ቤተሰቦች ከዚህ ሰው ምን እንማራለን እኛስ? ካላችሁ በጊዜውም ያለ ጊዜውን እግዚአብሔርን ደጅ መጥናት ልምድን ነው ከዚህ ሰው ልንወስድ የሚገባ። እውነትም ፍለጋ ያለችበት ድረስ መሄድ፣ ጽድቅን ፍለጋ ያለችበት ድረስ መሄድ፣ ጽድቅን ተጠምቶ መሄድ፣ እግዚአብሔርን መጠማት በጊዜውም ያለጊዜውም። ይህ ማለት በቀንም በሌሊትም ማለት ነው እግዚአብሔር ያለንን እውቀት እግዚአብሔርን ለመፈለግ እንጠቀምበት። ወገኖች ያለንን ሀብት እግዚአብሔርን ለማግኘት እንጠቀምበት። ያለንን ጉልበት ወደ እግዚአብሔር ለመጠጋት እንጠቀምበት። ያለንን ችሎታ፣ ይሄ ልዩ ችሎታ የሚባል አለ አይደል? ያለንን ችሎታ በጠቅላላ እግዚአብሔርን ለማግኘት ወደ እግዚአብሔር ለመጠጋት ልንጠቀምበት ይገባናል። ልንጠቀምበት ይገባናል። በየትኛውም መንገድ ቢሆን ወደ እግዚአብሔር መሄድን ነው ምርጫችን ማድረግ ያለብን። ጨለማም እንኳን ቢሆን የማይከለክለን መሆን አለብን እኛ። ምክንያቱም እኛ ማለት ነፍሴ አንተን ተጠማች ከሚለው ከዳዊት ጋር አብረን የምንዘምር ሰዎች ነን። ልክ እንደ ኒቆዲሞስ የኒቆዲሞስ ደቀ መዛሙርት ነን አይደል? እኛ የኒቆዲሞስ ተከታዮች ነን አ ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች፣ እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እግዚአብሔርን ልናገኝ በምናደርገው ጥረት ውስጥ የሚገረግሩን በጣም ብዙ አይነት ነገሮች ሊኖሩ ይችሉ ይሆናል። ምናልባትም ባለስልጣንነታችን ሊሆን ይችላል፣ ያንን እንዳናደርግ የከለከለን የቅዳሴ ሰዓት ላይ እንዳንገኝ፣ ቅዱስ ቁርባንን እንዳንቀበል፣ ሌሎችንም ሌሎችንም ነገሮች እንዳናደርግ፣ ወደ እግዚአብሔር ልባችንን እንዳናቀርበው በዓለም ውስጥ በጣም ብዙ ነገሮች ከልክለው ሊሆን ይችላል። ግን እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ከባልንጀሮቻችን የተለየ ሀሳብ እንኳን እስከ ማሰብ ድረስ ሊያደርሰን ይችላል። ሃይማኖት ነው፣ በሃይማኖቱ ጉዳይ ነው እየተነጋገርን ያለ ነው። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል። ክርስቲያኖች ምክንያት የምንደረድር ሳይሆን ያለ ምክንያት ምክንያቶችን ሁሉ አልፈን ክርስቶስን ለማግኘት መሄድ፣ እሱን ካደረገ በኋላ ነው እንግዲህ ኒቆዲሞስ፣ ረቢ ናአምር ከመ እምኀበ እግዚአብሔር መጻእከ ብሎ ጀመረ። መምህር ወይ ከእግዚአብሔር ዘንድ ተልከህ እንደ መጣህ እናውቃለን አልቦ ዘይክ ሊግበር ዘንተ ታምረ ዛንተ ትገብር ዘይኖ ለዚ እግዚአብሔር ምስሊ እግዚአብሔር ከእሱ ጋር ካልሆነ በስተቀር ማንም ሰው አንተ የምታደርገውን ታምራት ያደርግ ዘንድ አይቻለውም ብሎ ይህን ሁሉ ይነግረው ነበር ማለት ስለ ክርስቶስ ምስክርነት መስጠት ጀመረ። የተስተካከለ ምስክርነት እንኳን አደለም። ምክንያቱም እግዚአብሔር ከእሱ ጋር ካልሆነ ሰው በስተቀር አንተ ምታደርገው ማንም አያደርግም። እግዚአብሔር ነው አላለም። እግዚአብሔር እንዳደረበት ሰው አስመስሎት ነበር። ያልተስተካከለ ነው። እርግጥ ነው አጥርተን እኳ እንዳይም፣ መጀመሪያ ላይ እግዚአብሔር ክብሩን እንዴት አጥርተን ልናውቅ እንችላለን? እርግጥ ነው አጥርተን መጸለይ አንችልም፣ መጀመሪያ ላይ። ምክንያቱም እኛ ከዓለም ነውና የመጣ ነው። እኛ ገና ከስጋ እስራት ነጻ ለመውጣት እየታገልን ያለንንና አጥርተን ሁሉንም የታዘዝነው ነው ነው የወንጌልን ቃል እንፈጽማለን ማለት አይቻልም። በምጽዋታችን ውስጥ ንፍገት አለበት። በጸሎታችን ውስጥ ፍቅር ማጣት አለበት። ወገኖቼ፣ በጾማችን መካከል ትንክህት አለበት። በአገልግሎታችንም ውስጥ ከንቱ ውዳሴን መሻት አለበት። እርግጥ ነው አጥርተን ያገለገልንበት ጊዜ የለም። ንጹህ መስዋዕት ለእግዚአብሔር እንደሚገባው መጠን ያቀረብንበት ጊዜ የለም። ግን እሱ በቸርነቱ ንጹህ እንደሆነ አድርጎ ተቀብሎን እስከሆነ ምን ታስባላችሁ? እንዴት ታዩታላችሁ? ወገኖች እግዚአብሔር አጥርቶ ስለሚቀበለን እኮ ነው እንጂ በሚችለው በምንችለው መጠን ነው የምናቀርበው እንጂ እያንዳንዱን ነገር ለእሱ እንደሚገባ አድርገን ያቀረብንበትን ጊዜ በፍጹም ልናስብ ብናስብ እንኳን ልናገኝ አንችልም። ስለዚህ ኒቆዲሞስ ንግግሮቹ ደካማ ናቸው፣ ግን እሱ ራሱ እስኪያስተካክለው ድረስ ይታገሰዋል እንጂ አይቆጣውም ማለት ነው። ከእግዚአብሔር ዘንድ ተልከህ እንደመጣ ነው የሚለው እንጂ እራሱ እግዚአብሔር እንደሆነ እንኳን አያውቅ ነበር ማለት ነውና ባላዋቂ ንግግር ነው የተጀመረው ንግግሩ። እግዚአብሔር እኮ አስተካክሎ ነው የሚሰማ፣ እንታውቃላችሁ? አስተካክሎ ነው፣ እግዚአብሔር አስተካክሎ ነው የሚያየን፣ እግዚአብሔር ድክመታችንን እንኳን ሳይቀር ማለት ነው እና በዚህ ልክ ማየት ይኖርብናል። ይህንን ሲል ኢየሱስ ክርስቶስ ምላሽ አልነፈገውም። አንተ የእስራኤል አለቃቸው መምህራቸው ስትሆን ይህን አታውቅም? ምን ወደ እግዚአብሔር መንግሥት ሊገባ የሚወድ ቢኖር ምን ማድረግ እንዳለበት ነገረው። ዘይ ተወለደ ዳግመ ዳግመኛ ያልተወለደ ሰው ከእግዚአብሔር መንግስት የእግዚአብሔር መንግስት ሊወርስ አይችልም፣ ወደ እግዚአብሔር መንግስት ሊገባ መፍጹም አይቻለው ብሎ ዳግም ልደት ምን እንደሆነች ነገረው ማለት ነው። ምንድን ነው ዳግም ወለድ? ይክልኑ በውያ ወገቢያ ውስተ ከርሰ እሙ ወይ ተወለድ ዳግመ። አሁን ለዚህ ለሰማያዊ ንጉስ ለዚህ ታላቅ መምህር የሚቀርብ ጥያቄ ነበር። በእውነቱ ትንሽ ጥያቄ ሊመስል ይችላል። ሰው ወደ እናቱ ማኅፀን ዳግመኛ ይገባል እንዴት ስኖ ዳግመኛ ሊወለድ የሚችለው የሚለውን ነገር አቀረበለት። እሱ ደግሞ እንደገና አብራራለት። በፍቅር ጠየቀው፣ በፍቅር መለሰለት። ምን አለው? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ተመልሶ ወደ እናቱ ማኅፀን ይገባል ማለት አይደለም። እንደገና ረቂቅ ልደት ያስፈልግሃል፣ ያስፈልጋችኋል እያለው ያስፈልጋችኋል እያለው ምክንያቱም ፈሪሳውያን ሕገ ኦሪትን በሚገባ ያውቃሉ ኦሪት ደግሞ ልጅነትን የምታሰጥ አይደለችም። ከእግዚአብሔር ለመጎለድ የምታበቃ ሕግ አይደለችም። አሁን ከእግዚአብሔር ለመጎለድ የምታበቃ ሕግ መታለች እና ኢየሱስ ክርስቶስ ዳግመኛ ትወለዱ ዘንድ አላችሁ ነው የሚለው። ይህን ስላልኩ ደግሞ አታድንቅ ይህን ስላልኩ አታድንቅ እያለ ደግሞ እንዲሁ መላልሶ ይነግረዋል ማለት ነው እና እየደጋገመ ነው። እስኪ ገባው ድረስ ያስረዳው ማለት ነው። ወገኖች ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶን ሲሆን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት የጀመራለን? እንደ ክብሩ መጠን አውቀን ሆነ ጸሎት መጀመር ያለብን፣ እንደ ክብሩ መጠን አውቀን መዘመሪያ ሆነ መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻል ነው። አሁኑ ነው መምጣት ያለብን። እውቀት እስክናደላደል አይደለም መጠበቅ ያለብን፣ አሁን ነው መምጣት ያለብን። ነገሮችን ሁሉ ሸካክፈን ዓለምን ሰርተን ጨርሰን አይደለም ዓለም ሰርተን የምንጨርሳትም ስላልሆነች ስላልሆነች ማለት ነው። ነገሮችን ሁሉ በቅጥ በቅጥ እስካደርግ አትበሉ ክርስቲያኖች፣ ዛሬውኑ መተን እግዚአብሔር ሕይወታችንን እንዲያስተካክልልን ነው መምጣት ያለብን ማለት። ወደ እግዚአብሔር ስንቀርብ አዲስ ያልተማር ነው እውነት አለ፣ በእውነቱ አዲስ ያላወቅ ነው እውቀት አለ። ምክንያቱም ኒቆዲሞስ ከፈሪሳውያን ወገን ነው። እኒህ ፈሪሳውያን ደግሞ በጣም የተማሩ ናቸው። እና ወደ እግዚአብሔር ስትመጡ ከተማራችሁት በላይ ከምታውቁት በላይ ነው የምታውቁት እግዚአብሔር ማለት ነው። ወደ ጉባኤ ስንመጣ ወደ እግዚአብሔር ስንቀርብ እነዚህ ሁሉ ነገሮች የሚታዩበት ቀን ነው ዛሬ ክርስቲያኖች። እና ኒቆዲሞስን ስናስብ እንግዲህ እኛም እንደ ኒቆዲሞስ ያደርገን ዘንድ እንደ ኒቆዲሞስ ያደርገን ዘንድ በመመኘት ነው ማክበር ያለብን ማሰብ ያለብን ይህን ሳምንት እንደ ኒቆዲሞስ ሶስት ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው ከኒቆዲሞስ የምንማራቸው በጎ ነገሮች እነዚህ ናቸው እና ለመማር የሚቀርብ ማን አለ? አሁን እውነት ለመናገር ለመማር ተዘጋጅቶ መምጣት ያስፈልጋል። እንዲሁ ለመጠየቅስ ቢሆን ምናልባት ይህን እስከዛሬ ያውቀውም እንደ ይሉኝ ሆን ብሎ የሚፈራ እኮ በጣም ዝሰሆናለን እና ለኃጢአት ነው እንጂ ይሉንታ የሚያስፈልግ ወገኖች፣ ለጽድቅ አይደለም ለጽድቅ ሲሆን ማንም ምን ይበል። ለጽድቅ ከሆነ ግን የታዘዝነው ነገር ከሆነ ግን እግዚአብሔር ያዘዘን እግዚአብሔር የፈቀደልን ነገር ከሆነ ግን ምንም ቢሉ ምን ማድረጋችንን አነተው ማለት ኤልሳ ያለውን አታስታውሱም? ኤልያስን መምህሩን እየሸኝ በነበረበት ሰዓት አይ ኤልያስን እኮ ዛሬ እግዚአብሔር ካንተ ለይቶ ይወስደዋል እያሉ እንትን ሲሉት ምን አለ? ዝም በሉ አውቃለሁ ነበር ያላቸው ማለት ነው። ለኤልሳ ኤልያስን መከተሉ ጥቅም ነበር ወይስ ጉዳት ብላችሁ ስትመዝኑት ጥቅም ነበረ። ከዚህ ጥቅም ነው ሊያስቀሩት የነበረው እንግዲህ ተመልከቱት። መጨረሻ ላይ ነዋ የኤልያስ መንፈስ እጥፍ ድርብ ሆኖ ያድርበት ዘንድ ይህን ምርቃት የተቀበሉ መጨረሻ ላይ ስለነበረ ኤልያስ ወዴት እንደደረሰ ሕዝቡ ሁሉ ሲጨነቁ ኤልሳ ግን በዓይኖቹ ስላየ አልተጨነቅም። ተመልከቱት፣ ከጭንቀት ድኖበታል። የኤልያስን መንፈስ እጥፍ ድርብ አድርጎ ተቀብሎበታል። ከዛ በኋላ ኤልያስ አንድ ምጉት ሲያስነሳ እንዳይ እሱ ግን ሁለት ምጉት ነው ያስነሳው። ታዩታላችሁ ከዛ በኋላ ያደረጋችሁ ታምራት ታምራት በጠቅላላ የመካኒቱ መውለድ እና ያች ድሃ እዳ እዳዋን ከፍላ ልጆቿን ከእዳ ነጻ ታደርግ ዘንድ ያገኘችው ሀብት እሱ እሱ ሁሉ በኤልያስ በረከት የተገኘ ይህን ሁሉ ነው ሊያስቀሩበት ነ ይሉኝታ ስንት ነገር እንደሚያስቀርብን ታውቃላችሁ። በይሉኝታ ምክንያት ስንት ሰዎች እኮ ብኩርናቸውን አጠዋል። በይሉኝታ ምክንያት ድንግልናቸውን አጠዋል። በይሉኝታ ምክንያት ያልገባት ያልገባች ይባላለሁ ብለው ወደ መዝናኛ ስፍራ ሄዶ ድንግልናችሁን የተቀሙ እኮ በጣም ንጽህናችሁን ለመጠበቅ እንዴት ይሉንታ ትፈራላችሁ? ወገኖች ቅድስናችሁን ለመጠበቅ እንዴት ይሉንታ ትፈራላችሁ? እንዴት እሱን ምክንያት ታደርጋላችሁ? እና ይሄ ሰው ኒቆዲሞስ ማለት ነው። እሱን ስናስብ ሁልጊዜ ያለ አንዳች ይሉንታ ጽድቅንና እውነትን ፍለጋ መጓዝ እንዳለብን ነው የሚያሳየው ማለት ነው። ምናልባት የምትሄዱበት እኮ ምድረ በዳ ነው። የምትሄዱበት እኮ በረሃ ነው። ሌሏችሁ ይችላሉ። በምትሄዱበት ቦታ እኮ አይደለም እግዚአብሔር ያለው፣ እግዚአብሔር ያለው እዚህ ነው። ሌሏችሁ ይችሉ ይሆናል። ግን ወገኖቼ እውነቱን እስካወቃችሁት ድረስ በአንዳችም ነገር ልትጠመዱ ልትያዙ በፍጹም አይገባም። እሱም በማድረግ ኒቆዲሞስን እናስብ፣ ከኒቆዲሞስ እንማራለን። ኒቆዲሞስን የማራለ ኒቆዲሞስ በጎ ሀሳብን ያስተማር አምላካችን እግዚአብሔር እኛንም ህሊናችንን የቀና ይጸና አድርጎልን በጎን እንጂ ክፉውን የማናስብ እንሆን ዘንድ ይፍቀድልን። አሜን።